ብዙ ሰዎች አሉኝ። ሰነኮች ይሄን እምላችን ሙሉ እንሰማለን። በቅድሚያ እንኳን ደስ አለሽ የመጀመሪያው አልበምሽ ነው ዛሬ። እንግዲህ እንኳን አብሮ ደስ አለን። አመሰግናለሁ። በጣም ስለመጣችሁም ደስ ብሎኛል። እኛም በጣም ደስ ብሎናል። እስኪ እንደምንም እንዴት ነበር ሂደቱ፣ ምን ይመስላል? እንደምንም ያው ቅድም እንደሰማችሁት አምስት ዓመት የፈጀ ስራ ነው። በብርም ደረጃ በጣም ብዙ ያወጣሁበት፣ ኦልሞስት ያለኝን ቅሪት ሀብት ያፈሰስኩበት ነው። ጥሩ ጥሩ ባለሙያዎች፣ በጣም ትልልቅ ባለሙያዎች፣ የዘመኑ ያፈራቸውም ጎበዝ ባለሙያዎች የተሳተፉበት ስራ ነው። ለእኔ በጣም እንደ ትልቅ ስኬት ነው ማየው። ይሄንን አልበሜን በጣም ለፍቼበታለሁኝ። ትልቁ ነገር ግን ከልፋቱም ከምኑም በላይ ህዝብ ጋር ደርሶ እንዴት ነው ይወደዳሉ? ህዝቡ ይወዷሉ? የሚለው ነገር ነው። አሁን እሱን ደግሞ እንግዲህ አድማጭ ተመልካች ሰምቶ ደግሞ የሚፈርድ ይሆናል። እኔ የራሴን አበርክቻለሁ። ይህን ይመስላል። የአልበም ስራ በጣም ከባድ እንደሆነ እናውቀዋለን። በተለይ አንቺ ደግሞ በመሀል ልጅ መውለድ አለ፣ ሴትነት አለ። ከዛም ባለፈ ደግሞ ሌሎች ሌሎች ሲንግል ስራዎችንም በመሀል በመሀል እያደረሽን ነበረ፣ በጣም ደግሞ ተወዳጅም እየሆኑ ነበረ። እና ከእነዚህ ሁሉ ቻሌንጆች ጋር አልበም ማስኬዱ በጣም ትንሽ ያስቸገረሽ የከበደሽ ጊዜ የትኛው ጊዜ ነበረ? እናትነት፣ እርጉዞኝ እና ከወለድኩ በኋላ የነበረው ጊዜ ያ ኦልሞስት አመት ሊሆነ እርግዝና ሰዓት ላይ የሰራቸው ስራዎች ትንሽ ትንፋሽ ምናምን ይከብድሻል። ከዛ ደግሞ ከወለርኩ በኋላ ደግሞ የግድ ስራሽ ማለቅ አለበት እና አልተኛውም። አራስ ቤት ወዲያው ተነስቼ ነበር ምሰራው የነበረው። ከዛ ደግሞ ኢኮኖሚካሌ የሆነ ሰዓት ላይ ትቸገሪያለሽ፣ ያው ሰው አይደለሽ። እሱን ደግሞ እጄ ባዶ በሚሆንበት ሰዓት ደግሞ ሰው ማስቸገር ይከብደኛል። ዚህ የራሴ ወዳጆች ናም ካልሆኑ ምናምን እና አምስት ዓመት ሙሉ አልበም እየሰራው ነው ብለሽ እያወራሽ መቼ እንደሚወጣ እንኳን አታቂውም እና ኢቭን ለመጠየቅ ምናምን ራሱ ትሳቀቂያለሽ ምናምን። ምክንያቱም መቼ ወጡ ወጥቶ ራሱ እንደምታኮሪያቸው አታቂውም እና ትንሽ ኢኮኖሚካሊ የሆነ ነገር በሚያጥረኝ ሰዓት፣ እናትነት ሰዓት፣ በወለድኩበት ሰዓት ምናምን በጣም ከባድ ነበረ። እሱ ጊዜ ለእኔ በጣም ፈታኝ ጊዜ ነበረ። ብቶብ ይቀርብኛልበት ጊዜ አለ። በጣም ምን እንዳይመጣ ነው ደግሞ እንደዚህ ለፍቼ፣ ራሱ እኮ ሰው ሊወደም ላይወደም ይችላል እንዴ ምናምን ነገር ብዬ ሁሉ ያሰብኩበት ጊዜ አለ። ግን ደግሞ የመጣሁበት እዚህ ጋ የደረስኩበት አላማ አለ፣ ማሳካት የምፈልገው ነገር አለ። ያ ስሜት ጊዜያዊ ነው፣ ገባች ያልፋል። የኔ ህልም ግን ዘላለማዊ ነው። ያቺ ህልሜን ለማሳካት ዋጋ ከፍያለሁ። እግዚአብሔር ይመስገን፣ ያው ዛሬ እዚህ ጋ ደርሻለሁ። ዘቢባን የምናውቃት ገና የእኛ ሬዲዮ ላይ፣ ከዛ ደግሞ በየከተማው ቱር፣ ከዛ በፊት አይድል ራሱ እኮ አለ። አይድል አዎ፣ በጣም ተቀባይነት ግን የኛ ላይ በጣም በቃ በብዙ ሰው ሁላችሁም፣ ማለት ይቻላል ያንቺ ብቻ ሳይሆን አምስታችሁም በጣም ተቀባይነት አግኝታችሁ ነበር። እና እስኪ መለስ ስላድርግሽ እና እዚህ ለመምጣትሽ ደግሞ መነሻችንን ምን ምናስባለን ሁሌም እና የእኛ ላይ መጀመሪያ እንዴት ካስተደረግሽ የእኛ ሂደት ምን ይመስል ነበር? ጆርኒያችሁ እንዴት ነበር? በተለይ ደግሞ በየክፍለ ሀገሩ እየጣችሁ ቀጥታ ፐርፎርም ታደርጉ ነበር እና በጣም አድራቂ ስለነበር ብዙ ታጣችሁ ነበር እና እስኪ እንዴት ነበር የእኛውን ጊዜ አስታውሽን የኛ ኦልሞስት ዘቢባ የተሰራችበት ማለት አንዳንዴ መዝፈን መቻልና ፕሮፌሽናል ዘፋኝ መሆንኩ ይለያያላል የኛ ላይ አንደኛ የነበረን የላይፍ ኤክስፒሪየንስ ሴቶችን ኢምፓወር ማድረግ ነበራ። እኛ ራሳችን ኢምፓወር ሆነን የወጣንበት፣ ኢኮኖሚካሊ ራሳችን ቢውልድ አድርገን የወጣንበት፣ አቅማችንን አሳድገን የወጣንበት፣ ከዛ ደግሞ በምንም ብትሰሩ የማታገኙን ፕሮሞሽን ማህበረሰቡ ጋር በቃ የምትወደድን ዘቢባን ክሬት ተደርገው የወጣችበት ብራንድ ሆነን ነበር። እና አምስታችንም ከወጣን በኋላ የራሳችንን ነገር ለመስራት አልከበደንም። ታውቂያለሽ አንድ ሙዚቃ ኢንዱስትሪ ለመግባት ምን ያህል ዋጋ እንደሚከፈል ያንን ዋጋ እንድንከፍል አላደረገንም። በቃ ፕሮፌሽናል ዘፋኝ አድርጎ አወጣንና እንዴት እራሱ መስራት እንዳለብን ራሱ ሙያውን እንድናከብረው የጊዜ አጠቃቀማችንን እሱ እሱ ነገር ላይ በጣም ተሰርተን የወጣንበት ነው እና እንዳልሹ የኛ ማህበረሰቡ ብቻ ሳይሆን እኛ ራሳችን እዛ ውስጥ ያለ ነው እንወደው ነበር ፕሮጀክቱን። እና እሱ ነገር ለአሁኗ ዘቢባ በጣም ትልቅ አስተዋጽኦ አድርጎልኛል። በጣም ይሄ በምንም ባል ማለት ነው ነው አስተዋጽኦ ማለት ነው። የኛ ጋ እያለሽ ማትረሹ የገጠመሽ ነገር ካለ እዛው ግሩፕ ላይ ስዛፍ ነው ሊሆንሻል። በነገራችን ላይ ሁሌ የምመኘው ነገር አለ፣ የእኛ ድራማው ላይ የምትዘፍናቸው ዘፈኖች ነበሩና ይሄ ምናልባት አይውሽ ወጣው ራሱ ወጣው እና ይሁን እንትም ብለው እኔ ራሱ የምር ያ እስኪ በዛ ስለነሱ ሙዚቃዎች ነግረሽ አንዱንም ብታስተዋውሽ ደስ ይለኛል። እሺ፣ የኛ ላይ በጣም ብዙ ገጠመኛለን ማለት ኦልሞስት አብረን ነበር የምንኖረው ማለት ከጧት እስከ ማታ አንድ ላይ ነን። አንዳንዴ በስራ ምክንያት አብረን ልናድር እንችላለን። የሆነ ጊዜ ደግሞ ካምፕ ውስጥ ምናምን አንድ ላይ ኖረንም እናውቃለን ለረዥም ጊዜ። ለዛም ይመስለኛል የህተማቾችነት ስሜት የተፈጠረው እና ብዙ አይነት አጋጣሚዎች አሉ፣ ግን ከማረሰው በቃ በጣም ትልልቅ ከምንላቸው ባለሙያዎች ጋር ነበረ ኮላብ በሚያስደርጉን ከነ አበጋዝ ከነ አስቴር አወቀ ምና በድራማው ነፍሱን ይማረው ጋሽ ፍቃዱ ተክለማርያም ጋር ከነመሰረት መብራቴ ጋር ነው። በቃ እነሱ ስናገኛቸው የሚሰማን የነበረው ስሜት እትወዛኩ በቃ እና ስናያቸው ድንግጥ ነው የምንለው። እና ኖ ምናም ነገር ሲሉም በቃ የሆነ የሚነኩ አይመስልሽም? በቃ እና እሱ እሱ ሞመንት እንደውም በቃ የኪያን ማረሳው አስቴርን ስታያት ያለቀሰችው ለቅሶ፣ ብላን ያለቀሰችው እና በቃ እንደዚህ አይነት የማይረሱ ሞመንቶች አሉን፣ በመጥፎ በጥሩም አሉን እና የቱን ጠቅሰሽ የቱን ትተያለሽ? ደስ የሚል ጊዜያቶች አሉ። የኛ ላይ እንዳልሹ በጣም ብዙ ዘፈኖች አሉ እንደ ሬዲዮ ድራማ ግብዓት የምንጠቀማቸው የነበሩ የነበሩና እነሱ ዘፈኖች አይውሽ የሆነ ወጥተው ህዝቡ ጋር አይደለ የሆነ ቪዲዮ ተሰርቶላቸው ምናምን ምናምን ደስ የሚለው ግን አሁን በአሁኑ የኛዎችም እየተዘፈኑ እያየ ናቸው ነው። ከዚህ በላይም ቢወጡ ደስ ይለኛል። እንደነ ጣይቱ፣ አቤት ስማ በለው፣ በጣም ጓደኛነት ነው ጓደኛዬ ጓደኛዬ መሪ ኮከቤ፣ ሀሳቤን ተካፋይ መሪ ኮከቤ ለጥፋዘለም ነው ዜና ይበልክሽ በጣም ደስ የሚል ነው። የኛ ከኛዎቹ ጋር ካወጣችሁ በኋላ የተወሰኑ አንድ ሁለት ሶስት ስራዎችን አድርሳችሁ ነበርና አሁንስ ምን እንጠብቅ? አዎ አሁን ላይ ማሏሽሽ ነገር የግል ነገር ያመዝናል። ምክንያቱም እንደ ግሩፕ ለመስራት የሚያስችለን አይነት የሙዚቃ ሲስተም ወይ ደግሞ የአርት ሲስተም የለም። ገና አምስት መሆናችን ሲታወቅ ራሱ ስለሚያወጡት ዋጋ ስለሚወጣው ኮስት ነው የሚታሰበውና አንድ ሰው ላይ የሚያወጡት ዋጋ ስለሚቀል ብዙ ጊዜ ለአምስታችን ሲስተሙ የተመቻቸ አይደለም። ታስዋይ ለብቻችን በብዛት እያያችሁን ያላችሁት። ግን እንደ ግሩፕ የሚያሰራን ነገር ሲኖር የሀገራዊ ጉዳይ፣ ማህበረሰባዊ ጉዳይ፣ የጤና ጉዳይ፣ ብዙ ነገሮች ሲኖሩ አሁን የአባይ ሙዚቃ ኮ ሰርተናል። ሲኖሩ እንሰራለን። ምንም የሚለየን ነገር የለም። ትወናው ላይ የኛ ላይ በቃ በጣም ነበር የምታስደመሙን። አሁንስ ከዚህ አልበም በኋላ ሜይ ቢ ወደ ትወናው ብመጣ ይሰራለው የምትው ነገር ካለ፣ በመንገድ ላይ ያለም ካለ እንደ ሀሳብ ካለ ወደ ትወና የሚሄድ ሳለች አሉ በነገሮች ላይ እስፔሻሊ፣ ከምልታዘዝ በኋላ ደግሞ የሚመጡ ስክሪፕቶች አሉ። ግን እኔ አሁን ሙሉ ለሙሉ እንትን የሆንኩት ፎከስ እየሰጠሁት የነበረው አልበሙ ነው እንጂ በጣም ከምንወዳቸው ሰዎች ስክሪፕት ሁሉ ይላክልኛል። አሁን የአልበሜን ጉዳይ አንዴ እዚህ ካቆምኩ በኋላ ደግሞ የፊልሙም ነገር ላይ ደግሞ የበለጠ መልሳለሁኝ። ያው ጊዜ ይፈልጋል። ገባሽ ለዛም ወደ አልበሙ ወደ ዛሬው ፕሮግራማችን መልስ ሳደርግሽ ራስሽ ነሽ ፕሮዲስ አደረግሽ። ከአምስት ሚሊዮን ወደ ሰባት መቶ ሺ ብር የሚጠበቅ ገንዘብ አውጥተሽበታል። እና አንዳንዴ ሙሉ ለሙሉ በራስ መሸፈንም መልካም ነው፣ ጥሩ ነው፣ ደስ ይላል። እና ይሄ እንትን የሚልሽ ነገር አይኖርም። በራስሽ የምትወስኛቸው ነገሮች ቀላል ይሆናሉ። እና ሀሳቡ እንዴት መጣልሽ? ወደ ስፖንሰሮች ምናምን መጀመሪያ የሚሄድ አላማ አልነበርሽም ወይስ ከጊዜ በኋላ ነው እና በቃ አልበሜን ራሴን ፕሮዲስ ማድረግ አለብኝ ብለሽ የደመደምሽ አው ያው አልበሙ ሲጀመር ኮቪድ ሰአት ላይ ነው የተጀመረው። እኔ ኮቪድ ሰአት ደግሞ ትዝ ካለሽ ያማልቅነ የተሰራው የዛ ጊዜ ነበር እና ከኢሮፕ ቱር አድርጌ ምናምን የመጣውበት ወቅት ነበረ። አጋጣሚ ኮቪድ የምገባ እንጂ ካናዳ አሜሪካን ሀገር ምናምን ቱሮች ነበሩ፣ ኦልሞስት በዝግጅት ላይ ነበረ። እና በሁሉም ላይ መጣ። ከባድ ዘመን ነበር ያ ጊዜ ማለት ነውና፣ ስቱዲዮ ደግሞ ይሄ አላለ። ኮቪዱ ቀለል እያለ በሚመጣበት ሰዓት ደግሞ ክለብ ምናምን ምናምን ስራዎች የሉ፣ ግን ስቱዲዮ ተገናኝተን የመስራት እድሎች ነበሩ። የዛኔ ስራዎች ይሰበሰባሉ፣ ይመጣሉ። እንደ ሲንግልም ተብሎ የሚመጡ አሉ። እና እነዛ ስራዎች ሲመጡ ራስሽ ከፍለሽ ካልወሰድሽ ወይ ያመልጡሻል ስራዎቹ፣ ወይ ደግሞ አትሰሪም። ምንድነው የዛኔ ራሴ ነበርኩ ደግነቱ ጥሩ ሳንቲም የሚዤን የመጣሁት ኦልሞስት ወደ 11 የአውሮፓ ሀገራቶች ላይ ነው የዛኔ የሰራሁት። እና ጥሩ የሆነ ካፒታል ይዤ ነበር። በጣም አስተማማኝ ነበር፣ አስተማማኝ ነበር። እና እሷን እያወጣሁ ኢንቨስት ማድረገው ስራ ላይ ነበር። ከዛ ስራው ወደ መሀል ሲገባ ስታዩ ማቋረጥ እንደሌለብሽ ይሰማሻል። ከዛ ፕሮዲሰሮች ደግሞ ካለቀ በኋላ ማለት አብረው ሊሰሩሽ የሚፈልጉ ሰዎች አሉ፣ ግን የሚሰጡሽ ኦፈር አይመችሽ። ገባሽ አንቺ ለፍተሽ መተሽ እዚህ ጋር ምናምን ባለቀ ነገር ላይ ሊገቡ የሚፈልጉ ናቸው እና ያንን ነገር ሳይ ራሴ እየበረታው እየሰራሁኝ የማገኘውን ነገር ሴቭ እያደረግኩኝ ምናምናምን ምናምን እዚህ ጋር ደረስኩኝ ማለት ነው ለዛ ይመስለኛል ራሴ ፕሮዲስ አድርጌ የጨረስኩ ሲያልቅ ደግሞ የበለጠ ትበርቻለች አብሬው ተቀባይነትን ከሚያገኙትም ውስጥ ነሽ። እና አብሮ ለመስራት ግን በቃ የምን ጊዜ መኝኖት? ኤፍሬም ታምሩ ኤፍሬም ጥያቄሽን ስትጨርሽ ራሱ መጠበቃለሽ። ኤፍሬም ታምሩ ሴትስ ከሴት ደግሞ ብዙ ናቸው። አስቴርዬ አብራት በሰራ ደስ ይለኛል። አይ ነው ግን በግሌ ከእሷ ጋር በሰራ በጣም ደስ ይለኛል። ግን በቃ ኤፍሬምን ደግሞ በጣም ነው መወደውና ከእሱ ጋር በሰራ ይሁን እንቻ ተለያየ፣ በቃ የመጨረሻ በቃ ደስ የሚለኝ ነገር ኮንሰርትና ምን አሁን እያዘጋጀሁ ነው፣ እና ምን አልዋት። እንደሱ አይነት እድል አላገኘሽ? የኮንሰርት እድሎችማ አይኖራሉ? በስቱዲዮ ደረጃ እንደዚህ ተቀርጾን እንጂ አሁን አሉ እኮ ሪኩዌስቶች መጣውልሽ። በተለያየ ምክንያት ማትቀበያቸው ስራዎች እኮ ይኖራሉ። እንደዚህ አይነት እድል ይኖራል፣ ግን በመስራት ደረጃ ቢኖር ደስ የሚለኝ እንጻ። በጣም አመሰግናለሁ። ለመለያችን ግን አንድ ከእንደምንም ውጪ የፈለግሽውን በጣም ግን ላንቺ ለኔ የተለየ ነው ከምትይው አልመምሽ ሁሉም በጣም የሚገርም እንደሆነ ግድሞች ሁሉም ሀሳቦቻቸው የተለየ ትርጉም እንዳላቸው ንግረሽና ለእና ፍቅርን የሚሰብኩ ናቸው። ከእነዚያ ውስጥ ደግሞ ላንቺ የተለየ ስሜት የሚሰጥሽን አንድ የኔንማ የኔንማ ነገር አልችልም አልችልም መናገር አላወራም ከሰው አፍ ለማደር። እንዲህ ያለች በቃ ጨርሻለሁ። በጣም ነው የማመሰግነው። አንድ የምትሻት ጥያቄ ዘቢባ ሙዚቀኛ ወይም ደግሞ የፊልም ሰው የትወናው ሰው ባትሆን ምን ቶሆን ነበር? ነጋዴ ንግድ ለገስ ነው። አዎ የተማርኩትም አድማስ ዩኒቨርሲቲ በቢዝነስ ማኔጅመንት ነው። እንዲሁም ደግሞ ከሙዚቃ ጎን ጎን ለጎንም ቢዝነስ ላይ ነው ያለሁት። አሁንም ቢሆን የራሴ ኤቨንት እንዲሁም ኬትሪንግ አለኝ። ሰው ቢዝነስ ማን ነበር? ቤት ውስጥ ሊሆን ይችላል። በተለያዩ ነገሮች የማይሳካልሽ ነገር ምንድ ምድ አይሳካልኝም የምትይው? አንዳንድ ሰው ቤት ውስጥ የክችል ነገር የማይሳካለት አለ ወይ፣ ይሄንን እኔ እዚህ ውስጥ በገባ መቼ ማይወጣልኝም የምትዩ ነገር እኔ ቤት ውስጥ አይሳካልኝም የምለው ነገር የለም። ባለሙያ ነሽ? ያው ጓደኞቼ ብዙ ጊዜ ሲመሰክሩ አይተሻል። በጣም በቤት ጉዳይ ላይ በጣም ግን፣ ያው እዚህ ጋር ማለት ይኖርብኝ አይኖርብኝ አላውቅም፣ ቀጠሮ ላይ ብዙ ጊዜ አይሳካልኝ። ቶሎ ማትገኘዋነሽ ግን አሁን አሁን ካገባሁ በኋላ እሱ ታይም ላይ ያለው ነገር በጣም ሻርፕ ነው። እያስተካከልኩ ነው እንጂ በቃ ማለት ሰው እንዴት በጊዜ ተነስቶ ይረፍድበታል? የምሬን እኮ ነው። እግዚአብሔር በቃ እንደዚህ ታይም ላይ በጣም በጣም ብዙ ነገር ብዙ ነገር አሁን እንደዚህ እንደዚህ አለልሽም፣ ብዙ ነገር የምር ማለት ነው። ባይገርምሽ የኛ የመጀመሪያ ኦዲሽን እንኳን ማለት ነው ተማሪ ነበር አስራ ሁለተኛ ክፍል አክቹሊ ያው ተማሪ ስለነበርኩ ከዛ እዚህ እስከመጣ መንገዱ ምናምን ነው ግን በታይሙ ባለመድረሴ መድረሴ ኦዲሽኑ አምልጦኝ ግን የኔ ስለሆነ ያው እግዚአብሔር የፈቀደው ስለሆነ ነገሮች በሌላ መንገድ ተሳካ እንጂ በዛ ቀን ቢሆን እኔ የእኛ ላይ አታገኝም ነበር። እና ሻርፑ ነው ታይም ላይ እሱ። በመጨረሻ ማስተላለፍ የምትፈልጊው መልእክት ካለካል በሚሽከም ተያይዞ ያው ብዙ መልእክት ይኖርሻል ብዬሽ አስባለሁ እና ድሉልስትሽ እሺ በመጀመሪያ ስለመጣችሁ የሚዲያ ከቨሬጅ ስለሰጣችሁኝ፣ ከእኔ ጋር ጥሩ ጊዜ ስላሳለፋችሁ በጣም ደስ ብሎኛል። እንዲሁም ደግሞ በእናንተ በኩል ላሉ አድማጭ እንዲሁም ደግሞ የብስራት ሬዲዮና ቴሌቪዥን የኔን ዩቲዩብ ዘቢባ ግርማ ኦፊሻል ዩቲዩብ ቻናል ገብታችሁ ሰብስክራይብ በማድረግ ሙዚቃዬን አዳምጡልኝ። ከዛ በመስማት ሀሳብ አስተያየታችሁን አስቀምጡልኝ። እንዲሁም ከብስራት ሬዲዮና ቴሌቪዥን የመጣ ነው ብላችሁ ኮመንት ላይ ጻፉልኝ። እንግዲህ ወዳቸዋለሁኝ። አመሰግናለሁ። እዚህ ስራ ላይ ለተሳተፉ ባለሙያዎች በሙሉ ትልቅ ምስጋና ይሁን ማቅረብ እፈልጋለሁኝ። በጣም ነው የማመሰግነው። እኔም ከልብ አመሰግናለሁ። እሺ